አይዴ ጨምበላላ! የተከበሩ አቶ ደስታ ሊዳሞ የሲዳማ ክልል ፕሬዝደንት፣ የተከበሩ አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝደንት፣ የተከበሩ ጥላሁን ከበደ የደቡብ ኢትዮጵያ ክልል ፕሬዝደንት፣ ክብርት ሰላማዊት ካሳ የቱሪዝም ሚኒስቴር ሚኒስትር ክብርት ነፊሳ አልማህዲ የስፖርትና የባህል ሚኒስቴር ዴታ፣ የተከበራችሁ የፌዴራል የሲዳማ ክልል እና ከተለያዩ አካባቢዎች ይህን ታላቅ በዓል ለመሳተፍ የመጣችሁ የመንግስት የስራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች እና የሃይማኖት አባቶች፣ የተከበርከው የሲዳማ ህዝብ አይዴ ጫምበላላ የፊቼ ጫምበላላ በዓል ባል በሲዳማ ህዝብ ዘንድ ከፍተኛ ቦታ ያለውና ከትውልድ ወደ ትውልድ ሲሸጋገር የመጣ የአዲስ ዘመን መለወጫና ማብሰሪያ ታላቅ በዓል ነው። በዓሉ ከዘመን መለወጫ በዓልነት ባሻገር ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የሰላም የፍቅርና የመረዳዳት እሴቶችን የያዘ ታላቅ በዓል በመሆኑ በዚህ በዓል ላይ የሶማሌ ክልልን ወክዬ እዚህ በመገኘቴ የተሰማኝን ደስታ ለመግለጽ ይወዳለሁ። የሶማሌ ህዝብና የሲዳማ ህዝብ ዘመናትን ያስቆጠረ ታሪካዊ ትስስር ያላቸው ውደባሞች ህዝቦች በመሆናቸው የፊቼ ጨምበላላን በዓል እንደ ራሳችን በዓል የምናየው ነው። በድጋሜ ለመላው የሲዳማ ህዝብ እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ አደረሰን እያልኩ፣ በዓሉ የሰላም የፍቅርና የአብሮነት እንዲሆን መልካም ምኞቴን እገልጻለሁ። አመሰግናለሁ።